ቀበሶችን እኛ አማራ ነን። እኛም ገባሽ ሃይማኖታችን ይሁዳውያን ብንሆን ደማችንም አማራ ኢትዮጵያ ነን። ግን ሁሉ ኢትዮጵያዊ ጦርነት አያግዝም እኮ ማን እስራኤል ነው የማታገዛው። የአንቺ ሴትዮ ድሮን እንዳታስልኪብኝ። ምንድን ነው የምትለኝ? አናስ- አናስነካሽ አመሰ ወታደር ነሽ እንዴ የእስራኤል? ይህ ቆንጆ ለው አንቺንማ መንከባከብ አለብኝ። አንቺን መንከባከብ ነው ያለብኝ። እኔም እናንተን እንከባከባቸዋለሁ። እናንተ ኢራን እዚህ አንቺ ምን ግርም እንደሚለት ታውቂያለሽ? ከእሱ ኢትዮጵያ አንቺ ኢትዮጵያ አይደለሽም ያለሽ አሁን። ስለዚህ ማውራት እችላለሁ ስለ ኢትዮጵያ ድል አውሪ ስለ ኢትዮጵያ ማውራት ትችያለሽ። እና በጣም ግርም የሚሉኝ ኢትዮጵያ ያሉት አበሾች ማለት ነው። እርስ በእርስ እንደ ውሻ የሚባሉ በኮመንት ገብተው ስለ ኢራን እና ስለ እስራኤል ጦርነት ሲነሳ እርስ በእርሳቸው ይባላሉ። ይህ ቀርቶ ጦርነቱ ቀርቶ አይገርምም? እኔ አይቻላቅም ኢትዮጵያ ኢትዮጵያዊ በማይመለከተው ነገር ይገባል እ። እኔውም ስለ ሀገሬ ብቻ ነው የሚመለከተኝ፣ ስለ ኢትዮጵያ። እሱንም አይመለከተኝም። ስለ ኢትዮጵያ ማን ያገባኛል፣ ይመለከተኛል። አንዳንድ አሉ እንጂ አንዳንድ ደንቆሩ አሉ ኢትዮጵያ ውስጥ። ዝም ብለው ሳይገባቸው፣ የጦርነቱ ልክ ሳይገባቸው፣ ድል ኢራን፣ እስራኤል ትውደም ይላሉ። ዝም ብለው በኮመንት እኮ ነው። ፊት ለፊት ብንታይ እኮ ሰግዶ ሰግዶ ነው የሚሄዱት። ሰግዶ እንደዚህ ተዳርሳችኋል፣ ተጨረሱ እንጂ ህቴ፣ እኔ ፈራው፣ ጋይስ ፈርቻለሁ። ለምን ነው የምትፈር የኔ ቆንጆ? ማንም አይነካሽም አንቺን። አንቺ በእግዚአብሔር ማመን ነው። በእግዚአብሔር ከተማመን የፈጠረሽ አምላክ አያስነካሽም። እስራኤል? የተወለድሽው ኢትዮጵያ ነው የተወለድኩት። የት አገር ልጅ ነሽ? ኢትዮጵያ ጎጃም፣ ብብራ ታውቂያለሽ? ጀግና ወዶ ጀግና ያሳደገኝ ጎጃሜ ያደግኩኝ ጀግንነት ሽልማት መሰከርሽኩት ጥይት ይዘሽ መዋጋት እና ማለት ነው። በዚህ የምነግራችሁ የኛ ውስጥ በውስጥ በኮመንት ምናምን አትበላሉ። የምር አትጣሉ። ምን ያደርግላቸዋል? የገዛ ወንድማቸውን ሰከንበል አለ ዘፋኞ ዘፋኙ፣ ማን ነው ምናችሁ? እንደዛ ሰከን በል እያሉ የሚዘፍ ነው። ሰከን በል ይሁን፣ በላይ ሰማይ በለው፣ ይሁን በላይ አይደለም፣ ይሁን በላይ ነው እንዴ? እኔ አላውቅም። ይሁን በላይ ይሁን በላይ እኮ እራሱ እኮ ጎጃም ነው። አዎ፣ አዎ ወታደር ናት። አዎ ወታደር ኢትዮጵያ ተቀምጣችሁ ድል ኢራን የምትሉት በሱ በከፈታችሁት አፍ እስራኤል ጦር ነው የምታጎርሳችሁ፣ ሺ ወንብ ነው የምታጎርሳችሁ። ተቀመጡ ድል ኢራን እስካሁን ራሱ ይጥፉልኛል። እኔ አገሬን እስራኤል እና ኢትዮጵያን ብቻ ነው የምንከባከብ። ስለ ኢራን የሚጥለኝ ነገር የለም። ግን እኮ ኢራንም ኢራን ምንድን ናቸው? ምንድን ናቸው? ሞስሊም ወይስ ክርስቲያን? ፍልስጤም ምን አውቅላቸዋለሁ፣ ምን እንደሆኑ እንዴ! ሃይማኖታቸው አይታወቅም እንዴ? አና አላቃቸውም ወይ? እኔ ህውዬ፣ ዛሬ የምትነግሪን ዜና ያበደ ነው። ሙስሊም ናቸው ሙስሊም ሙስሊም ናቸው። እንዴ አሉ እንግዲህ ኮመንት ላይ ሙስሊም ናቸው እያ አልከው አደለ? እንዴት ላውቅ እችላለሁ? አለቁ አለቁ ባክሽ አለቁ ራሳቸው ተኩሰው

እሺ አንቺ አሁን ለምን ወታደር ሆንሽ? ኢትዮጵያ ውስጥ ጦርነት አለ አሁን። በአማራ ክልል ላይ ማለት ነው። ለምን የአማራ ወታደር አልሆንሽም? ኢትዮጵያ በሆነ ሆን ነበር። አሁንም እኮ ወንጆች ያለሽ ሀገርሽ ላይ ሰላም እና ወታደር ወንጆች ያለሽ እኮ እዛ ከሀገራችን ማለት ነው። ኢትዮጵያ ሰላም ራሱ የለም። አየሽ፣ ግን ሰው ኢትዮጵያ የተቀመጠ ሰው የራሱን የሀገሩን ሰላም ማድረግ ትቶ እየት ነው የሚመጣ ወደ ያላችሁ ሀገራችን ኢትዮጵያም ሰላም አይደለችም። ስለዚህ ስለዚህ መጀመሪያ የመጣችሁ ኮመንት ላይ አፋችሁን ከማበላሸት ድል ኢራን ያላችሁ ሀገራችሁን መጀመሪያ ሰላም አርጓል። ኢትዮጵያ ነው ኢትዮጵያ እኮ ሰላም ነው ያጣችሁ። ህዝቡ ሰው ራስ በራሱ እየተበላላ ምን ሰላም አለ ኢትዮጵያ? እና ለምን ዘይ ደሳት አትዋጊልንም? ለሃገራችን ነፃ አውጪ ለምን ወይ አሁን ማለት ፍራል ነው እስራኤል ሰላም መጀመሪያ ያድርግ እንጂ እየሀገርሽ ነው ዝሮዝሮ አገርሽ ነው የምትገሪው። ይኸውልሽ እኔ እኔ እንደነሱ ኮመንት እየገባሁ ድል ለእስራኤል ድል ለኢራን ብል እንደሱ ማለት ትችያለሽ። ለምን ኢትዮጵያ ሄደሽ አትዋጊም? ከእዚያ እኮ መዋጋቱን ትተው ለአገራቸው ሰላም ማምጣት ትተው ኮመንት ላይ ነው እኮ ሰው እኩል ያለው።